አለይኩም ወረህመቱላሂ ወበረካቱ። ውድ እና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ናቸው ከእኔ ጋር። አልሐምድሊላሂ እኔ በጣም ሰላም ነኝ። እንዴት ናችሁልኝ? ወዳችሁ እና ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁኝ። አዲሶችም ሰብስክራይብ፣ ሸር፣ ላይክ በማረግ አበረታቱኝ። ነባሮችም ላይክ፣ ሸር እያረጋችሁ አበረታቱኝ። ኢንሻላህ ጥሩ ጥሩ ነገር ይዤ አመጣለሁ ብዬ አስባለሁኝ። ወደፊት እናንተን ዘና ዘና የሚያደረግ ነገር ይዤ አመጣለሁኝ እና ላይክ ሰብስክራይብ፣ ሸር እንዳይረሳ። ቤተሰብ ያልሆናችሁ ቤተሰብ ሁኑ ውድ የሀገሬ ልጆች እና ዛሬ የመጣሁት ደግሞ የሆነ ተንኮል ነገር አስቤ ነው። ትንሽ ይከብዳል፣ እርግጥ ትንሽ ውስጤ እየፈራ ነው። በጣም እየፈራሁ ነው። የሆነ እስከ መጨረሻ ከኔ ጋር ሁኑ። የሆነ ተንኮል ነገር አስቤ ያለሁ ግን ያው ድፍረት ነው እንጂ በጣም ከባድ ነው። ማለት ምን አሰብኩ መሰላችሁ፣ ሴትዮ ማለት ነው መዳሜ ጭራሽ ዩኒፎርም ለብሰን ነው እንጂ እሱ እቤት ክላሳችን ምን ታልሆነ ሌላ ልብስ መልበስ አንችልም። አሁን እኔ ያለሁበት ቤት ማለት ነው ዩኒፎርም ለብሼ ነው ስራ አሁን ማታ ተኝቼ እንኳ ብደውል ዩኒፎርም ለብሼ ሰው ነው መግባት የሚቻለው እና ዛሬ የምትለውን አብራችሁ ከኔ ጋር ሆናችሁ ታያላችሁ ማለት ነው። ድምጧን ነው እንጂ እሷን አላስገባላችሁም። ድምጧን አስገባላችኋለሁኝ። ልብስ እንደምታወኝ ለብሻለሁ። ከንዶራ ለብሻለሁ ማለት ነው። ዩኒፎርሜን አውርቄ ከንዶራ ነው የለበስኩት እንደምታዩት። ከንዶራ የለበስኩት እና ምን አረጋለሁ መሰላችሁ፣ ሜካፕ እቀባለሁ። ሜካፕም የሷ ነው። እኔ ሜካፕ የለኝም። ማለት ስፔሻል ቋወስ እሱ ክላስ ነው ያለው፣ ማለት ነው ክላስ። አሁን ቀባሉ በጣም ከባድ ነው። ውስጤ እየፈራ ነው። በነገራችን ላይ በጣም ፈርቻለሁኝ። አላቅም ምን እንደሚሆነ ምን እንደሚፈጠር አላቅም። የሚሆነውን ነገር እንግዲህ አብራቸው ማለት ነው። እንግዲህ አሁን ልጀምር ነው እንደምታዩት ከዛ ደግሞ ላፕስቲክ ልቀባ ነው። ምን ትላለች? ትጮሃለች ወይስ ታባርለኛለች? ምን ትላለች? አብራችሁ ከኔ ጋር ሁኑ ማለት ነው እንግዲህ ተጀምሯል። በነገራችን ላይ የሜካንቱ ላፕስቲኩ እንትን አይደለም ቀይ አይደለም፣ ቢንክ ነከር ፈዘዝ ያለ ነው። ያን ያህል በደንብ ባያስተውቅም ማለት ነው። የሆነ ስለሌለኝ ነው እንግዲህ ምንም አረግ አይቻልም። ይሄን ይመስላል። አብራቸውኝ ሆኖ ስተመጨረሻው መጨረሻው ከኔ ጋር ሆኖ ማለት ነው እና ምን ትላለች? ልብስ ለብሼ ከንዶራ አላውቅም ጭራሽ ባሏ እያለ ባሏ አለ ምን እንደምትለኝ አላቅም ጭራሽ፣ ከንዶራ ለብሰን አናቅም። ከንዶራ መልበስ የሳይንስ ደግሞ ሜካፕ እቀባለሁ ማለት ነው። ላፕስቲክ እና ኩል ነው ሌላ ነገር እንኳን አልቀባም። እና አሁን ውስጥ እንትን እላለሁ። ምን ትላለች? ያው ላፕስቲክ፣ አሁን ደግሞ ኩልን ነው ይሄ ነው ሌላ የለኝም።

በደንብ ድምቅ ላድርገው እንድታየው፣ እና ምን ትላለች? አብራችሁ ነው። እኔ በጣም ውስጤ እየፈራ ነው፣ ግን አንድ የሆኑ መስራት ፈልጌያለሁኝ። እንግዲህ በዱዐቸው አትርስ። ምን እንደሚፈጠር አላውቅም። ውስጤ እየፈራ ነው፣ በጣም እየፈራሁ ነው። እንዴት ነው? ኩሉ ያምራል። ቅንቤን እንዳልኳል የለኝም። እርሳስ ኩል

እና አብራችሁኝ ሆኑ ውዶቼ፣ አብራችሁኝ ሆኑ። ውስጤ በጣም እየፈራ ነው፣ እየመጣው ነው፣ ሻይ አግሊ ሰውዬው ጋር እየመጣው ነው። ከባባ ጋር ብላኛለች። እንግዲህ ያለውን ነገር አብራችሁኝ ሆኑና ታያላችሁ። ምክንያቱም ካንዶራ፣ ካንዶራ መምኑ ነው አይለበስም ቤት ውስጥ ጭራሽ። ባሏ ያለማ ሰውየው ታለ፣ ባሏ ቤት ውስጥ ታለ ዩኒፎርም ለብሰንም ሰፋ ያለ ዩኒፎርም እንጂ ሰውነታችን የሚያስታውቅ ዩኒፎርም መምኖ አይለበስም። ሴትዮዋችን በጣም ነው እንትን የምትለው ማለት ነው። ባሏ ታለ ስራም አንሰራም ሂዱ ማለት እሷ ባሏ ቤት ውስጥ እያለ ጽዳት እያጸዳን ተሆነ ተውትና ሂዱ። እሱ ሲወጣ ነው የምትለው ለስራም ማለት ነው። እና እንደዚህ ተቀብቼ አላቅም። ምን እንደምትለኝ ላይ እንደዚህ ተቀባብቼ እንደዚህ ተቀባብቼ፣ ያው እንዳያችሁት ማለት ነው፣ ከንዶራ ለብሼ ያለሁኝ ዩኒፎርሜን አውልቄ እንደዚህ ለባብሼ፣ ምን እንደምትል አላቅም። በጣም ብቻ ውስጥ እየፈራ ነው። እና አብራችሁኝ የሆኑ ውዶቼ፣ እየመጣሁ ነው ያውት። ጋሀዋ አብይ ብላኛለች ማለት ነው። ላፕስቲኩ በደንብ አይታየም። ማለትቴ ተከለር ተራሴ ከለር ጋር እንደ ነው እኔ አላቅም። ውስጤ እየፈራ ነው። ውስጥ አብራችሁ ይሁኑ። ለማንኛውም የሚፈጠረውን ነገር ምን ትላለች፣ መጨረሻ እኔ ነግራታለሁ። ሰው ፕራንክ ምን እንደምትል አላቅም፣ ግን ትጮሃለች። አይኔ ያው እናንተን ዘና ለማረግ ልበል ብዬ እንጂ በጣም ትጮብኛለች። ምን እንደምትል አላቅም። ሰውዬ ፊት እንደዚህ ሆኛ አልታየም፣ ብቻ እሷ ታያኛል። የቡናውን ይዤ ስሰጣት ባሏ ስላለ እሽፍሽ ፋጡማ ይሄው ምሽፍሽ ነው የምትለኝ፣ ለሽ ለበስት ያለ ወይ ብትሮኪ ነው የምትለኝ ምናልባት። አላስፈቀድኳትም፣ እዚህ ቦታ እሄዳለሁ ብዬ አልነገርኳትም። ምን እንደምትል አላውቅም። እና ብቻ ከባድ ነው መገመት፣ እንደዚህ ነው ብሎ መገመት ከባድ ነው። እንግዲህ ያው አብራቸው ሆኖ ያለውን ነገር ታያላችሁ ማለት ነው። ውስጤ በጣም እየፈራ ነው። እንግዲህ መዳሚ ምን እንደምትለኝ አላቅም። በዚህ መልኩ ላፕስቲኩንም ተቀብቼ የጨረስኩ አረ ጠጋ ስልማ ላፕስቲኩ ያምራል፣ ኩሉም እንደዛ ያምራል። እንዴት ነው ያው ቅንድቤን አተቀአተቀባሁም፣ ምክንያቱም እንትን ነው እርሳስ ኩል የለኝም እንዴት ይሆኛል? ለአሁን ያህል እንግዲህ እንደዚህ ሆነናል። ምን ትላለች እንግዲህ የምትለውን ማየት ነው። ተጎን የሆኑ አብራችሁ የሆኑእና አው ማለት ነው። እሺ ውዶቺ ማሽ አላችሁ ዝታሁ እኔ ጋናችሁ አላችሁ። ምን እየጠበቃችሁ ነበር? እውነት መዳም በፊት እንደዚህ የምቀርብ መስሏችሁ ነበር? ምን ነው እንድባረር ትፈልጋላችሁ? ለማንኛውም ፕራንክ ተደርጋችኋል። ፕራንክ አርጋችኋለሁ፣ እናንተ ፕራንክ ያረግኩት ማለት ነው። ውድ ተመልካቾቼ እወዳችኋለሁ። የዛሬ ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እወዳችኋለሁ። ውድ የአገሬ ልጆች አበረታቱኝ እና ምን እየጠበቃችሁ ነበር? መዳሜን እንደዚህ ሆኜ ቀርቤ መዳሜ ፊት እንደዚህ ተኳኩዬ ምናምን እንደዚህ በቃ እንደዚህ አምሮ ቢተቋቁ የመዳሜ ፍቃድ ፕራንክ ማድረግ መስሏቸው እየጠበቃቸው ነበረ። የዛሬ ቪዲዮ ይሄን ይመስላል። እናንተን ፕራንክ ያረኩት፣ ፕራንክ ተደርጋችኋል። በሌላ ቪዲዮ ውስጥ እስከምንገናኝ ቻው ቻው፣ ወዳችኋለሁ።